ሰላም እንዴት ናችሁ? ከዚህ በላይ ያለውን ቪዲዮ እስቲ ስሙትና ከዛ እናወራለን። እሺ ብላ አይነበር አይነትላ ይገርማል። አንደኛ የሚመቱበት ከበሮ የቤተክርስቲያን ከበሮ ነው። ሁለተኛ ዜማው የቤተክርስቲያን ዜማ ነው። የህዝብ ዜማ፣ ታቦት ሲወጣ የሚዜም ነው። ሶስተኛ ጥምጣማቸው፣ ቅስናቸው በመኪና ውስጥ ያሉት ከሾፌር ጎን ያሉት ራሱ ወደ ኋላ ዞሮ የሚያዩት ቄስ፣ አጠቃላይ አገልጋዮች ያሉበት ሰርግ ይሁን የሆነ ቦታ ብቻ እየሄዱ ነው በመኪና ውስጥ ይህን እንረዳለን። ግን ግጥሙን በደንብ አስተውላችሁታል? አንደኛ ነገር ያሳፍራል። እንደገና ልቁጠርላችሁ። ግጥሙ ያሳፍራል። ያሳፍራል ስላችሁ እንደ አይን አፋሪ ያደርጋል። አይደለም በካህን ደረጃ፣ በአገልጋይ ደረጃ እንዲህ አይነት ግጥም በቤተ ክርስቲያን ዜማ ለዚያውም በቪዲዮ ተቀርጾ በአደባባይ ሲለቀቅ እጅግ በጣም ውርደት የውርደት እፍረት ነው። ሌላ ሁለተኛ ነገር ደግሞ ጉች ጉች ያለጡት እያለ የተናገረውን ዜማ ሰምታችኋል። አይቻለው ግን ደግሞ አይነት ጥላው ዘጋብኝ ይህንን ጡት እንዳላገኝ ወይም ደግሞ እንዳልሳተፍ አይነ ጥላው ዘጋብኝ። ለአይነ ጥላው ግን መድኃኒት አለው። ገብስማ ዶሮና ወረቀት፣ በቀይ የተጻፈ ወረቀት። ወይ የዛሩ ግብር ነው ማለት ነው ገብስማ ዶሮ ማለት ወይም ደግሞ የዶሮ መስዋዕት ይቀርብለታል ለአይነ ጥላው ወይም ደግሞ በወረቀት ተጽፎ ማውደ ነገስ ተደርጎ በድግምት እነሱ ጥበብ በሚሉት ጠባብነታቸው። አይነት ጥላ ሊሄድ ይችላል እያለ ነው የሚያዜመው። እንግዲህ በጣም ስለገረመኝ ነው ቃሉ። ሰምታችሁት ተገርማችሁበታል። እኔ የደግምኩት በጣም ስለገረመኝ ነው። ግን ይበልጥ እንድታስተውሉት የምፈልገው ነገር ይህን ነው። እባካችሁን በገጠር ክልል ያላችሁ፣ በክፍል ሀገር አንዳንድ፣ በአዲስ አበባን ቦታ ያላችሁ የቤተ ክርስቲያን አገልጋዮች እንዲህ አይነት አስተሳሰብ ካላቸው ምስኪን አገልጋዮች ጋር እስቲ ቁጭላችሁ ተወያዩ። ምንድን ነው መድኃኒቱ ለአይነ ጥላም ለቡዳም እርኩሳ መናፍስን ለማራቅ ብትሏቸው ሀይ፣ ቀላል ነው ብለው የሚጠቅሱት ይሄንኑ ነው። የጠመጠመ ቄስ ወጣት ነው በእርግጥ፣ ለዚያውም ደግሞ በአገልጋዮች መካከል ለአይነ ጥላም መድኃኒቱ ዶሮና ወረቀት በቀይ ጽሑፍ የተጻፈ ወረቀት ነው፣ ወይም ደግሞ ድግምት ነው ብሎ ሲናገር አለማፈራቸው የሚያሳየው ምን እንደሆን ታውቃላችሁ? ቤተሰቦች በእውነት እንደ መደበኛ ፈውስ ወይም ደግሞ እንደ ጥሩ አገልግሎት ስለሚወስዱት ነው። የሚያፍሩበት ነገር አይደለም ማለት ነው። እኛ እዚህ ስንት ህዝብ ያለቀበት ጉዳይ እንደሆነ እየገለጽን እየተናገርን እነሱ እንደዚህ በግጥም ካሰማመሩት ታዲያ የባህል ሕክምና ወይ ደግሞ ስልማሽ፣ ቅጠል በጣሽ፣ ኮከብ ቆጣሪ መባላቸው እንዴት ያፍሩበታል? ውሻን ለምሳሌ ውሻ ብላችሁ ብትሰድቡት ስሜ ነው የሚለው እንደዛ ነው። ሌላ ነገር ሊሆን አይችልም። ይሄ ምሳሌ ያመጣሁት ከስም አንጻር ነው። እነዚህ ሰዎች ውሻ ማለት አይደለም። ቢያውቁበት የጠመጠሙት ትልቅ ክብር ያለው የክርስቶስን የእሾህ አክሊል የሚወክል የክብር አክሊል ቢያውቁበት ክህነቱ እጅግ በጣም የተከበረ በዓለማችን ላይ ፕሬዚዳንትም ጠቅላይ ሚኒስቴርም ንጉስም የማይበልጠው እጅግ ትልቁ ሥልጣን ክህነት ነው። ቢያውቁበት ከበሮው የቤተ ክርስቲያናችን የክርስቶስ ምሳሌ የሆነ ቅዱስ መሳሪያ ነዋየ ቅዱስ ነው። ቢያውቁበት ዜማው ታቦት የሚሸኝበት እግዚአብሔር የሚወደስበት ነበረ። እንኳን ጡት ተጠርቶ እንኳን አይነ ጥላ የምትባረረው በዶሮ ነው ወይም ካልሆነ ደግሞ በቀይ ጽህፈት በወረቀት ነው ብሎ ሊገጥምበት ቀርቶ ትክክለኛውን ግጥምና ዜማ እንኳን ቢያዜመውም በቀልድ በፌዝ በዋልት ወይም ደግሞ ባለማስተዋል ከተዘመረ እንኳን ያስቀስፋል ወይም ያስፈርዳል። የሚዘምር በማስተዋል ይዘምራል የሚለው መጽሐፉ። እኔ እንደ ምስኪን ነው ማየሄን ልጅ ልወቅ ሰውም አልመጣሁም ግን ትምህርታችን ከምን አንጻር ይህን ስለ ድብትርናም ስለ አውደ ነገስቱም ስለ ጥንቆላውም ስለምኑም ስለምኑም የምናብራራው እንዲህ አይነት አስተሳሰብ ያላቸው ሰዎች ስላሉ ነው። ይህንን እናስወግድ ነው እያልክ ያሉት ከቤተ ክርስቲያናችን ውስጥ እንዲህ አይነት ሰዎችን እናስተምራቸው። ከዜማው ካቋቋሙ፣ ከተለያዩ የቤተ ክርስቲያናችን ምርጥ ምርጥ ትምህርቶች፣ የአብነት ትምህርት ቤቶች ጎን ለጎን የዛሩ መንፈስ መጥፎነት ትውልዱን እንዴት እንደያዘው አባቶቻችን በዘመናቸው እንዴት እንዳባረሩት በአቡነ ተክለ ሃይማኖት እና በመሰሎቻቸው ቅዱሳን ይህንን መንፈስ እንዴት ሲዋጉት እንደኖሩ፣ እንደገናም ደግሞ ስር ማርቀጠል በጣሽነትንም እንዴት እንደተዋጉት፣ ኮከብ ቆጠራውንም እንዴት እንደነቀፉት፣ አውደ ነገስቱንም የአስማት መጽሐፍቶችንም እንዴት አድርገው እንዳባረሯቸው፣ እንዴት አድርገው ከቤተ ክርስቲያን እንዳስወገዷቸው ይህንን ነገር ነው ገልጸው በደንብ አድርገው መማር ያለባቸው። ታዲያ ወንጌል ቤት በኩል እንዴት አድርገን በምን በኩል ስናስተምር ነው ታዲያ ትውልዱ የሚረዳው? ይሄንን ግጥም የሚገጥም ትውልድ እያለ አሁን ቤተ ክርስቲያኖች ተጠያቂ በዚህ ልጅ ወይስ አጠገቡ ያሉት ካህናት ናቸው? አሳዳጊዎቹ ናቸው? ወይስ የግል አመለካከቱ ነው? ቤተ ክርስቲያንን አይወክልም? እንዲህ አይነት ግጥም የሚገጥሙ ሰዎች የግል አስተሳሰባቸው ነው ትላላችሁ? ጥምጣሙስ ቤተ ክርስቲያንን አይወክልም? ከበሮስ? ቦታውስ? ህብረታቸውስ አሁን ከዚህ ቦታ ሲሄዱ እስኪ ለጸሎት እንነሳ ብድግ ብድግ በሉ ተብሎ ይህን ጸሎት አድርገዋል ወይ? ስብሃት በል ተብሎ ስብሃት አሳድርጎም ሊሆን ይችላል። ይሄ ሰው በጣም ይገርማል። ቤተሰቦቼ እኔ ደጋግሜ ስለ መናፍስት ተንኮል ሳስተምር መናፍስትን ፈልገናቸው እንዳልሆነ ትረዱኛላችሁ። ግን ከመላይት ጥበቃ ከመላይት ስራና እገዛ ይልቅ የመናፍስት ስራ በዝቶ ሳይሆን ሰው ይሄን አብዝቶት ነው እንጂ ሰዎች ለጽድቅ በሮጡ ቁጥር መላእክትም ስራቸውን ያበዙልን ነበረ። ቅዱሳንም ስራቸውን ያበዙልን ነበር በዚህ በሰለጠነ ዘመን ሰልጠኛለሁ ብለው ቀርጸው ይሄንን ሲለቁት አለም አፈራቸው ይሄንን ቀርጾ የለቀቀው ሰው ምናልባት የዚህ ቲክቶከር የዚህ ሚዲያ የዚህ ማህበራዊ ሚዲያ ባለቤት እንደ ኖርማል ነገር ቆጥሮት ይሆናል እላዩ ላይ ግን ምን ብለው ጽፎታል አይታችሁት ከሆነ አይቄስ ብሎ ጽፎበታል። አይቄስ እንደ ምእመን እንኳን ታዝቦታል። ቲክቶክ ውስጥ ገብቼ ሌሎች ቪዲዮዎችን ለማየት ሞክሬ የነበረ ዘፈን የሚከፍት ኖርማል ምዕመን የሆነ ሰው ነው የቀረጸው። እየተቀረጸ እንኳን እንደሆነ እያወቀ ግን ያ ወጣት ቄስ ምንድን ያደረገው? ግጥሙን የዛር ግጥም አደረገው። የዝሙት ግጥም አደረገው። ከዛም ደግሞ የጥንቆልና የድብትርና ግጥም አደረገው። በምን ዜማ በቤተ ክርስቲያን ዜማ በህዝብ ዜማ እዚህ ውስጥ ማስተላለፍ የምፈልገው የመጨረሻ መልእክት ምን መሰላችሁ ቤተሰቦቼ እባካችሁን ቤተ ክርስቲያንን ከእንደዚህ አይነት አስተሳሰብ እናድናት አንዱ ትልቁ ነገር ቤተ ክርስቲያንን ከእንደዚህ አይነት አመለካከት እናድናት እንዲህ አይነት አመለካከት ያላቸው አገልጋዮችና ዲያቆናት ይሄ አይነት ማንነት ያላቸው ዲያቆናት ገብተው ይቀድሳሉ ከቅዳሴ በኋላ የሚውልበትን ቦታ አይመርጡም። ዜማ ላይ ትኩረት ያደርጋሉ። መጽሐፍ ቅዱስ ላይና ወንጌሉ ላይ ወይም ደግሞ ሌሎች ነገሮች ላይ ትኩረት አደረጉ ቢባልም እንኳን አብሾ ተዋርሰው ነው፣ አብሾውን ተዋርሰው ያንን አንድምታ ይለበልቡታል። ከዛ በኋላ እንደ ችሎታ እንደ ብቃት ይታያል። እንደ ህይወት መቀየሪያ ወይም እንደ ቅድስና ህይወት፣ እንደ ንጽህና ወይም ደግሞ እንደ ክርስቲያናዊ ስለምግባር እንደ መንፈሳዊ ህይወት ግን አይታይም። ለመለወጥ ህዝብን ለመለወጥ በክርስትና ህይወት ውስጥ ለመኖር ተብሎ አይደለም የሚሸመደደው። በየት በኩል እግዚአብሔር ይግባ በየት በኩል መልስ ይመልስልን ላይ መጥላ መድኃኒቱ ከተቻለ በዶሮ ካልተቻለ ደግሞ በቀይ ጽፈት በወረቀት ነው ብሎ እንደዚህ ጠምጥሞ ሲናገር ተው የሚለው እንኳን የለም። ግጥሙን ደግማቸው ስሙት። ጥቶዋ እንደ ጊደር ጋት ነው የሚለው አይደለም? እንግዲህ ጉች ጉች ያለ ጥቷ፣ እንደ ጊደር ጋት፣ ድንግልናዋን ንጽሕናዋን ልጅነቷን ነው የሚናገረው። ዲያቆን ነው ካህን ነው ይሄ ግጥም የሚመለከተው በተኪል ላገባ ሰው ነው ወይስ ከማገባቱ በፊት በድንግልና በድቁና ውስጥ ያለ ሰው ነው ይሄንን ግጥም የሚገጥመው ውስጥ የትኛው ነው? ስለዚህ ጉዳይስ መዝፈን ያለበት ምንድን ነው? እሺያለችው መዳራትን ነው? ዝሙት መፈጸምን ነው? እሺ ያለችው ግጥሙን ነው ምላችሁ። ይህን ልጅ አይደለም እሱ እንደ ዜማ ብሎታል። ስለዚህ ልጅ ሳይሆን ማወራው ግጥሙን ነው ምላችሁ። ይሄንን ግጥም አንድ የመንደር ወጣት እንኳን ቢገጥመው እንኳን፣ እንደ ክርስቲያን ከጋብቻ በፊት ሩካቤ ኃጢአት ነው። ከጋብቻ በኋላ ላለ ነገር ከሆነም ደግሞ ሊቀጥል ያለው ግጥም ደግሞ አይመጥንንም። ለክርስቲያን አይመጥንም። አይነ ጥላው ዘጋብኝ አለ። ከዛ ላይ ነጥላውማ፣ ላይ ነጥላውማ አለው መድኃኒት በገብስማ። ጆሮ አያችሁ በገብስማ። አሁን እንግዲህ አንዲት ሴት ላይ አግብቻታለው ሚስቴናት እያለ ትዳሯን የሚገረግር የሚዘጋ ከሆነ እናቶች ምን ያደርጉ ነበር በፊት? አረ ችግር የለውም ተዋት፣ ሴት ታግባበት፣ የምትወልዳቸው ልጆች ያንተ ይሆናሉ እንሰጥሃለን ተብሎ ተለምኖ ቡና ተፈልቶ ምን ተብሎ ዶሮ ታርዶለት ደሙ ፈሶለት ነው። ከዛ ባል የምታገባውም ወንድ እንዲገናኛትም የሚፈቅደው ልጆቹ ያንተ ናቸው ስለተባሉ። ተመልከቱ ይህንን ግን እየገጠመ ያለው የጠመጠመ ዲያቆን ወይም ቄስ ነው። በገብስማ ዶሮ ወይም በቀይ ወረቀት ነው የሚለው የራሱንም ስራ ከቶበታል። እንደ ያገሩ ነው እንግዲህ የገጠመው። እዚህ ላይ እንግዲህ አይነ ጥላን ለማባረር ጸበል ያስፈልጋል፣ ጸሎት ያስፈልጋል፣ እግዚአብሔር ይርዳን የሚል የለም። እንደ አንድ ካህን ነው የምላችሁ። ሞኝ ልትሉኝ ይሆናል፣ ወይም ደግሞ ምንድን ነው የምታወራው ትሉኝ ይሆናል። አዎ እንግዲህ እንደዚህ ነው ጅል ያደረገን ሁላችንም እምናገረውን እስከ ካጣ ድረስ ግርም ብሎኝ ኮ ነው የመጽሐፍ ቅዱስ ጥቅስ እንኳን መጥቀስ አቃተኝ። ለምን የጠመጠመ ሰው ነው ይሄን እየገጠመ ያለው? በጣም ይገርማል። ስለዚህ ምንድን ነው የምንለው አሁን? እሺ፣ ይሄን እሺ ጻፉ ግዴ ለምኔንም ችግር የለውም። መተቸት ትችላላችሁ ያላችሁ መቼም፣ ይሄን ትምህርት የማትወዱ የምናገረው ነገር የማይገባችሁ ሰዎች አላችሁ። ይሄንን ግን አቅርቤላችኋለሁ። ምን ትሉት ይሆን አሁን? ይሄንን እውነት ለዚህ ልጅ ደግፋችሁ እኔን ተናቅፋኛል። ተናቅፋላችሁ ወይስ ትምህርታችን ተናቅፋላችሁ? ለዚህ ልጅ ደግፋችሁ ለዚህ አይነት ግጥም ጠበቃ ሆናችሁ። ድሮንም ለሰይጣን ጠበቃ ሆናችሁ ሰይጣን ሰይጣን አትበሉ ብላችኋል። አሁን ደግሞ ለዚህ ግጥም ዋስ ሆናችሁ ጠበቃ ሆናችሁ። እውነት እኛን ትነቅፋላችሁ ወይስ እንደው ይህንን ግጥም አብረን ይህንን ግጥም አዳምጠን ይህንን መፍትሄ ምን እናምጣ ብለን እንተባበራለን? እስከ መቼ ድረስ ነው የእኛን አስተምህሮ ጠልታችሁ በምናቀርበው ቪዲዮ ላይ ሁል ጊዜ ነቀፌታ የምትነቅፉት እንደው ቤተክርስቲያን ከባዕድ አምልኮ ከጥንቆላ ከአውደ ነገስቱ ከመፍትሄ ስራው ከዚህ ነገር ከዚህ አስተሳሰብ ቤተክርስቲያን ሳትሆን አገልጋዩና አመለካከቱ መቼ ነው የሚጸዳው? ቤተክርስቲያን ሁል ጊዜ ንጽሕት ናት። ምንም ችግር የለባትም። ስንዱ እመቤት እንከን የለባትም። ሁሉም ቦታ አንድ ናት። አገልጋዩ ግን እንደዚህ ነው። አሁን ይሄ ሰው መናፍቅ ቢሆን ይሄ ሰው ከካናት ጋር በደሞዝ ቢጣላ፣ በተለያየ ነገር በብዙ ችግር ቢጣላ፣ በገንዘብ እንሰጣለን ተብሎ ሌላ ቸርች ላይ ብዙ ነገር እንትን ቢባል አይሄድም። ይሄን አመለካከት ይዞ አንድ ጥቅስ ብትጠይቁት ወይም ደግሞ መናፍቅ አጠገቡ መጥቶ ቢቆም ይከራከራል፣ እንደ ጠምጣሚ እንደ አንድ አገልጋይ። ምናልባትም እኮ ይሄ ልጅ እኮ አሁን ስለ እነ መምህር ግማ ቢጠየቅ ሄባ ያጠንቆላና ነው ይላል። ይሄ እኮ እሱ ከእጅ አይሻል ዶማ ማለት ነው። አሁን እንግዲህ ለዩ ነው እያለን ያለ ነው። ባካችሁን፣ አንደኛ ከሰንበት ትምህርት ቤት እንጀምራለን። ሰንበት ተማሪዎች ብትችሉ ትልቁ ዘመቻችሁ ቢሆን እንዲሁ በቲክቶክ በዩቲዩብ በምናምን ውጭ ያለውን ዘመቻ ላይ ብቻ ማተኮር ሳይሆን ቤተክርስቲያን በር ላይ ያለውን የጥንቆላ መጽሐፍ አስወግዱ። የሚሸጠውን የቤተ ክርስቲያን በር ላይ ሆኖ የጥንቆላ መጽሐፍ የሚሸጥ አለ አይደለም። አውደ ነገስቱን መፍትሄ ስራውን ከገድላት ጋር ጀምሮ ነው የሚሸጠው። እስቲ ትንሿ ነች፣ የቤት ሥራ ልስጣችሁ። ይህ መጽሐፍ አስወግዱ። እንዲህ አይነት አስተሳሰብ ያላቸውን መጽሐፍ ቅዱስ አስተምሯቸው። ኑና ኮርስ ተማሩ ብላችሁ ዲያቆናትን ኮርስ አስተምሯቸው። አልመጣም፣ አይመጥነንም፣ አብነት ትምህርት ቤት ኮ ተምረን የጨረስን ካባለባሾችንን፣ እኛ ኮ ትልልቅ ትምህርቶችን የተማርነን ካሉ ደግሞ ይኸው ይሄ ነው ትምህርቱ። ስለዚህ ቤተክርስቲያንን ማን ነው እያሰደባት ያለው ብዬ ዘጋዋለሁ።